የዛሬ ስምንት ወር ታክሲ ውስጥ ቪዲዮ እንደተያዘብሽ በደንብ ነው የምናውቀው። የያዘብሽ ማን ነው? ይኸው አሁን አብሮሽ ያለው ልጅ ነው የያዘባት የዛሬ ስምንት ወር። እንደው መድኃኔ ዓለምን ጠብቁ፣ በተለይ መሲን ጠብቁት፣ ነገ ጠብቁ። እኔ ረጅም ቀን አላቸው። ልጅ ያላት ሴት ነች። ልጅ ልጅ ልጅ ለልጇ መኖር የሚገባት እናት ነበረች። እሷ ዛሬ እንደዚህ የምታደርግ ሰው አልነበረችም። እንደዚህ የምትዘባርቅ ሰው አልነበረችም፣ ግን

የኢየሱስክርስቶስን መሲህ ኦርቶዶክስ በነበረችበት ሰዓት የፈጸመቻቸው የተለያየ ነገር እነዛ ፎቶዎችና ቪዲዮዎች አሉንና ና አሁን ላይ እስልምና ስለተቀበለች ያንን ቪዲዮዎችንም ሆነ ፎቶዎችን ወደ ሶሻል ሚዲያ አውጥተን እንፖስታለን እያሉ ነው። ወገኖቻችን ምን ትላላችሁ? ያጀማ ያ ጀማ አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁል ሰላም ነው አልሐምዱላ። ዛሬ እንግዲህ በምስሉ ላይ የምትመለከቷት ሳምንት መሲ እህታችን እስልምናን ከተቀበለች አንድ ሳምንት ምናምን፣ ከዛ በላይ አንድ አስራ አምስት ያክል አስቆጥራለች። ነገር ግን አሁን በሰፊው ደግሞ የኦርቶዶክስ እምነት ተከታዮች እንዴት ሄደች፣ አመረረች ልጅቷ። ስላመረረች ደግሞ እኛም የያዝነውን ነገር እንለቀዋለን ሶሻል ሚዲያ የሚል ማስፈራሪያ። ብዙ አይነት ቪድዮ አሉን ስትፈጽሚያቸው የነበሩት ከተለያየ ባንጋሊ ጋር፣ ከተለያየ ህንድ ጋር፣ ከተለያየ ነገር የተለያየ ነገር ስታደርጊ የነበረውን ቪዲዮም ሆነ ፎቶ የራቆት ፎቶም አለን፣ የራቆት ቪዲዮም አለን። እንደገና ደግሞ ከብዙ ከውጭ ዜጋዎች ላይ በቃ የሆነ ነገር ስታደርጊ እነዛ ቪዲዮ እጃችን ላይ አሉ። የምትመለሺ ከሆነ ተመለሺ ወደ ኦርቶዶክስ፣ ማትመለሺ ነገር ከሆነ ደግሞ እኛ ቪዲዮንም ሆነ ፎቶን ወደ ሶሻል ሚዲያ እንበትንልሻለን እያሉ ነው ወገኖቻችን።

ኦርቶዶክስ በሆነችበት ሰዓት የነበራቸው ነገር እውነት እውነት እንኳን ቢሆን ማለት ነው። ኦርቶዶክስ ባለችበት ሰዓት ተይ ተብላ መመከር ወይም የምትሰራ እንኳን ቢሆን ተይ ተብላ መመከር ነበረባት እንጂ ኦርቶዶክስ ስለሆነች ቪዲዮንም ሆነ ፎቶውን ደብቆ መያዝ፣ እስልምና ስትቀበል ግን እናዋርድሽዋ፣ እናዋርድሻለን። ለምን ከኦርቶዶክስ እምነት ወጣሽና፣ ለምን እስልምና ገባሽ? ስለዚህ እኛ ደግሞ አንቺ እንድትዋረጂ ስለምንፈልግ እነዛ እነዛ ያስናቸውን ቪዲዮዎች ወደ ሶሻል ሚዲያ በትነን እናዋርድሻለን። ካልሆነ ካልሆነ ነይ ተመለሺ የነበርሽበትን ኦርቶዶክስ እምነት እያሉ እያስፈራሯት ነው። እናንተ ራሷ የምትናገረው እንትን መልስ አለ። ለእነሱ የሰጠችው መልስ አሰማችኋለሁ። እኔ ግን ምላችሁ ነገር ብኖር ለሌ ለማንኛውም እምነት ተከታይ አምኖበት እስካመነ ድረስ አምኖበት የተከተለውን እምነት ምንም አልቃወምም። ስለመሲም ልናገር ወይም ደግሞ ለምን ተቀበሽ እስልምና ለምን ከኦርቶዶክስ ወጣሽ ምናምን የሚል ተቃውሞ ላነሳ አይደለም። ሰው የፈለገውን እምነት ይከተል፣ የፈለገውን ነገር ጣውት ይከተል፣ ትክክለኛው ፈጣሪ ይከተል፣ የፈለገውን ነገር ይከተል፣ መብቱ ነው። እኔ ችግር የለብኝም። ሁሉንም እንትን አክብሬ መኖር እፈልጋሉ። ምክንያቱም ኢትዮጵያ የብዙዎች እምነት ባለቤት ናት። ስለዚህ ብዙዎች የተለያዩ እምነት የሚከተሉባት ሀገር ስለሆነች እንደዛ መስተዳደጋቸው ራሱ ከብዙ እምነት ከሚከተሉ ሰዎች ጋር ስለሆነ ማንንም እምነት የፈለገውን ቢከተል እኔ ችግር የለብኝም። የማንንም እምነት እንትን እላለሁ አከብራለሁኝ ማለት ነው። ነገር ግን አንዳንዴ እንደዚህ አይነት ነገሮች ሲወጡ ግን እቃወማቸዋለሁ። ምክንያቱም መሲ ከዚህ ቀደም ኦርቶዶክስ ነበረች። አሁን ሰለመች አልሰለመች የራሷ ነው። ለራሷ ለነፍስያዋ ይሻለኛል ይሄ ነገር ያዲነኛል። ትክክለኛ እምነት ነው ብላ እስካመነች ድረስ የፈለገችውን የመከተል መብት አላት። እኔ ሞላችሁ የምፈልገው ነገር ምንድነው? ኦርቶዶክስ እያለች ስትዞምት የተለያየ ነገር ስታደርግ የራቆት ቪዲዮ ተነስታ ለእናንተ ብትልክላችሁ እንኳን እስልምና ስትቀበል ለምን መውጣት አስፈለገ? ወይስ ለምን ታስፈራራችሁ? ያኔ ታስፈራራቷላችሁ እሷን በራቆት ቪዲዮ ስለያዛችሁ ነው ምት አስፈራርታችሁ ወደ ኦርቶዶክስ ልትመልሱ የምትፈልጉት? በራቆት ፎቶ አስፈራርታችሁ ነው ወደ ኦርቶዶክስ መመለስ የምትፈልጉት? ወይስ ደግሞ ትክክለኛውን ትምህርት አስተምራቸው ነው ወደ እምነቱ ሌሎቹንም መጣራትም ሆነ ከእምነቱ ያፈነገጡ የሚወጡ ሰዎችንም መመለስ የምትችሉት? በቃ እንደዚህ በራቆት ቪዲዮ፣ በራቆት ፎቶ ከእንደዚህ አይነት ነገር አትወጡ። ለምን በስነ ስርዓቱ ትምህርቱን በስነስርዓት አስተምሯቸው እና ደግሞ ለሚጠይቁት ጥያቄ በቂ የሆነ ምላሽ ስጧቸው። ያለ ምክንያት አይደለም ከእምነቱ የሚወጡት ጥያቄ ጠይቀው ያንን ምላሽ ማግኘት ስላልቻሉ ከበሌላ እምነት ደግሞ ወይም ደግሞ ወደ እስልምና ሲመጡ የሚጠየቁትን ጥያቄ በሙሉ መልስ ስላገኙ እምነታቸውን ይቀይራሉ ማለት ነው። መልስ የሌለው ነገር ደግሞ ምላሽ የሚሰጥ የሃይማኖት አስተማሪ ይሆን መጽሐፉ ራሱ ሊሆን መልስ ካልተገኘ ማንኛውም ሰው እምነትን ይቀይራል። ስለዚህ እናንተ ለተጠየቃችሁት ጥያቄ የምታቁት ከሆነ መልስ መስጠት፣ ካልሆነ ደግሞ በቃ ያ ሰው መልስ አግኝተዋል ሄደ። ምንድነው? እንደዚህ በራቆት ፎቶ ማስፈራራት። በራቆት ፎቶ እና ብታደርገውም እኛ ሙስሊሞች እንቀበላታለን። የፈለጋችሁትን ነገር ብትበትኑ እሷ እንደሆነ ካጽያቷ ሁሉ እርግፍ ብሎ አጽያቷ ሁሉ የሰራችሁ እናንተ ምትሉት አድርጋ ከሆነ ማታውቁትን፣ ምታውቁትን እናንተ የያዛችሁትም ቪዲዮ ያለችው ራቆቷን በትናላችሁ ከሆነ ከፈይ ካላችሁት ባንጋሊ፣ ፓኪስታኒ ምናምን አሳልፋም ከሆነ ያ ሁሉ ወንጀሉ ምሕረት አድርጎላታል። አላህ ስብሐነሁ ወተዓላ ማለት ትክክለኛው ጎዳና ስትጓዝ ያን ሁሉ ወንጀሏን ልክ እንደ ምን ልበላችሁ፣ አዲስ የተፈጠረ ሕፃን ልጅ ታውቃላችሁ፣ ምንም አያውቅም ከእናቱ ማኅፀን የተወለደው በቃ ምንም አይነት ወንጀል ምንም አይነት አጥያት የለበትም አደል? ልክ እንደዛ ነው። ከሌላ እምነት ወደ እስልምና ሲመጡ ልክ እንደዛኛው ሕፃን ናቸው። ትልቅ ቢሆኑም እድሜያቸው የገፋ ቢሆኑም፣ ለምን አዛውንት ለምን አሮጊት አይሆኑም ሙሉ የነበራቸው ያሳለፉት ወንጀል ያሳለፉት ኃጢአት በሙሉ እርግፍ ብሎላቸው ንጹህ ሁነው ነው ወደ እስልምና የሚመጡት። ስለዚህ ምንም የሚደንቅ ነገር የለም፣ ምንም የሚያሳፍር ነገር የለም። አድርጋው ከሆነም ያ ሁሉ አጥያቷ ፈጣሪ ምህረት አድርጎላታል። ስለዚህ እናንተ ይሄን ነገር ማታውቁ ከሆነ እንደዚህ የምትሉት ቪዲዮም ብትለቁት ባትለቁት ልጅቷ እንደሆነ ትክክለኛ ጎዳና ትክክለኛውን እምነት አምናበት እስከሄደች ድረስ ምንም የምታመጡት ነገር የለም። ምንም የምታደርጉት ነገር የለም። እና ለዛ ነገር እንዳትጨነቁ። እኛ ሙስሊሞች ያሳለፈችውን ሕይወት ሁሉ አውቀንም ቢሆን ልጅሷ እንቀበላለን አህለን ወሰህለን ብለን ማለት፣ መሄድ ከፈለገችም መንገዱ ክፍት ነው። መንገዱን ጨርቅ ያደርግላት። የፈለገ ሰው እምነቱን አምኖበት እስከመጣ ድረስ እንቀበላለን። አይ አላመንኩበትም እስካለ ድረስ ደግሞ እንዲሄድ መብቱ ነው። ማንም የሚያስገድደው ሰው የለም። እምነት የግል ነው፣ ሀገር ግን የጋራ ነው። አስገድዳችሁ ደግሞ እምነት ላይ ለማቆየት አትሞክሩ። በፍጹም ይሄ የማይቻል ነገር ነው። እና መሲ አምናበት እስከ ተቀበለች ድረስ አህለን ወሰህለን። አይ ብላ ከሄደች ደግሞ መብቷ ነው መሄድ። ስለዚህ ልጅቷን አታስጨናንቋት። የራቆት ቪዲዮኛ ጋለሽ፣ የራቆት ፎቶኛ ጋለሽ፣ ከቫንጌሊ ጋር፣ ከፓኪስታኒ ጋር እንዲህ እንዲህ ስትሆኝ አይተንሻል። ያ ቪዲዮ፣ ያ ፎቶ እጃችን ላይ ያለ። ስለዚህ የምትመለሽ ከሆነ ተመለሺ፣ ማትመለሽ ከሆነ ሶሻል ሚዲያ ነው ምንበትንልሽ፣ ምናምን ያላችሁ ማስፈራሪያ አረ፣ ግድ የላችሁም ታው። ዛሬ ማውራት የማልፈልገውን ሁሉ ነው እያወራው ያለሁት። እኛ ምንም ብታረጉ ምንም ጣጣ የለባትም ልጅቷ። ፈጣሪ ሁሉንም ነገር ምሕረት አድርጎላታል። ይህንን የማታውቁ ከሆነ እንድታውቁ ብዬ ነው።